በኤፍራታ ሰማነው በዱር ውስጥ አገኘነው ብሎ ሲናገር፣ ታዩታላችሁ? ወገኖች ዳዊት ጨክኖ ባይጸልይ ኑሮ አንደኛ ስለ ቤተ መቅደሱ፣ ሁለተኛ ደግሞ ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድ አያውቅም ነበረው። ወገኖች በጸሎት ነው ያወቀው፣ ስፍራውን ያገኘው። ስለዚህ የጸናን ፍቅር ይፈልጋል እግዚአብሔር። ማስተዋሉን ያድለን። ዝቅ ብሎ እንዲህ ይላል። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች ይመጣል አይገባም፣ ማለት ደጋግታ አምራቱን የምሰራው የማደርገው ለእስራኤል ነው እንጂ ለማያመልኩኝ ለአሕዛብ አይደለም ማለቱ ነው። እንዲህ ሲል ግን እቺን ሴት እየገፋት አይደለም ወገኖቼ። የዚች ሴት እምነቷ፣ ጥንካሬዋ ትምህርት እንዲሆነን እንዲገለጥ ነው ወገኖቼ። እሷ ግን መልሳ ምን አለችው? እርሷም አዎ ጌታ ሆይ አለችው። ቡችላኔ ማለቷል። ውሻኔ ማለቷል። አዎ ጌታ ሆይ ቡችሎችም እኮ አለች። ደሞ ጥበብን የምታውቅ ነች። ቡችሎችም እኮ ከጌቶቻቸው ማዕድ ወደቀውን ፍርፋሪ ይበላሉ አለች። ለእስራኤል ደጋግታ ምራትን የምታደርግ ከሆነ ለእኔ ፍርፋሪ ቸርነት፣ ፍርፋሪ ምሕረት ይደረግልኝ ማለቷል። አቤት እግዚአብሔር ወገኖቼ እንዲህ ስንጨክን የሚሸነፍ ጌታ። በትንቢተ ኢሳይያስ ምዕራፍ 62 ቁጥር 7 ላይም ተጽፏል፣ አትረፉ ለእርሱም እረፍት አትስጡት የሚል ቃል አለ። ጨቅጭቁት ማለት እኮ ነው። በቀላሉ አትተውት ማለት እኮ ነው ወገኖቼ። ሌላ ምን ጉዳይ አለን? ጉዳያችን እግዚአብሔር ነው። የምንጠብቀው እሱ ነው። መላችን እሱ ነው ወገኖቼ። ከዛ ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዚያች ሰዓት ጀምሮ ዳነች ይላል። እግዚአብሔር ስሙ የተመሰገነ ነው በእውነት። አዎ ጌታችን እምነትሽ ታላቅ ነው ብሎ እምነቷን አደነቀ። ይሄ ነገር ውዳሴ ከንቱ ነው? ወገኖች በአደባባይ ነው ያደነቀ። ውዳሴ ከንቱ ነው? አይደለም። ውዳሴ ከንቱ የሚሆነው አድንቆት የሚቀበለው ሰው የሚመጻደቅ ከሆነ የሚመካበት ከሆነ ነው እንጂ እውነቱን እውነት ማለት አለ ብርሃኑን ብርሃን ማለት አለብን። ዛሬ የብዙ ሰዎች ትዳር የተፈታው ለምን ይመስላቸዋል? አድናቆት ስለሌለ ነው። አንድም ጥሩ ወጥ ከቀመሳችሁ አድንቁ፣ ጥሩ አለባበስ ካያችሁ አድንቁ። ካልቀና ነው በስተቀር ማድነቅ ያስፈልጋል። አደነቃት፣ እምነትሽ ታላቅ ነው። ታዲያ የዚች ሴት እምነቷ ምን ነበረ ካልን የመጀመሪያው ልጄን ያድንልኛል ብላ ወደ ጌታችን መምጣቷ ይሄ እምነቷ ነበር። አዎ እግዚአብሔር ያድናል። እግዚአብሔር ከበሽታ ያድናል። እግዚአብሔር ከዓለም ወቀሳ ያድናል። ከዲያብሎስ ትችት እግዚአብሔር ያድናል። ለዓለም ጥበብ፣ ለዓለም ውቀት አስቸጋሪ ከሆነ በሽታ መድኃኒዓለም ያድናል። ወገኖች እግዚአብሔር ያድናል። ከጨነቃችሁ ንገሩት ከታመማችሁም ንገሩት። እግዚአብሔር መላ አለው ወገኖቼ፣ እሱ የሚያድን አምላክ ነው፣ ስሙ የተመሰገነው በእውነት። ሌላው ትህትናዋ ነው። ያስደነቀውም በውሻ መስሎ ሲነግራት፣ እሷም በውሻ መስላ ተናገረች፣ ስለ ራሷ አገለጠች። ይሄ ትህትናዋ ነው። እግዚአብሔር ወገኖቼ በትህትናም ይደነቃል። ትህትና ብዙ ቅዱሳን የተመረጡበት ምክንያት ምንድነው ካላችሁ፣ ትህትና ነው። ድንግል ማርያም እንኳን እግዚአብሔርን ለሞለድ የበቃችሁ በምን ይመስላችኋል? በትሕትና አቆሎ ዳዊት ንግስትሆ እያለ የጠራት ሶሎሞን ተይ ሙሽራ እያለ ያለ የጠራት ኢሳይያስ ድንግሎ እያለ የጠራት ኤልሳቤጥ የጌታዬናት የአምላኬናት ያለች የጠራቻት፣ ቅዱስ ገብርኤል ብሩክት አንቲ እማንስታንቺ ከሴቶች መካከል የተባረክሽነሽ እያለ የጠራት። ድንግል ማርያም ግን ራሷ ምን ብላ ጠራች? እነሆ የጌታ ገረድ አለው እንደ ቃል ይሁንልኝ ነው ያለች። ራሷን ገረድ አለች፣ ራሷን ባሪያ አለች። ስለዚህ እግዚአብሔር ከላይ ሳይጎድል ከታችም ሳይጨመር በማይ ጸኗ አድሮ ሰው እንዲሆን ፈቀደ። ምን ዋናይቱ ትህትና፣ ዋናይቱ እፎ ቤተ ቤተነዳይ ሀደረ ከመምስኪንም ሰማያት ወረደላ ኢሊያ ፈቲሆ ስነዚያሃ ወተወልደ። ምን ያለ ሊቁ፣ እንዴት ከድሃ ቤት አደረ እንዴት ከሰማያት ሰማያት ወርዶ የእርሷን ባህሪ ባህሪዋ አደረገ አለ ትሑት ስለነበረች ነው። ወገኖቼ ዛሬም ለታላቅ ተልእኮ መመረጥ የምንችለው ትሑታን ስንሆን ነው። እህትናዋን አደነቀ። በመጨረሻ ጥበቧን በውሻ መስላ መናገሯ ይሄኮ ጥበብ ነው የሚያሳየው ወገኖቼ ዛሬ በትልቁ የሚያስፈልገን ምንድነው? ካለ ጥበብ የብዙ ሰዎች ትዳር የብዙ ሰዎች ግንኙነት የተበላሸው ጥበብ ስለሌለ ነው። ጥበብ ምንድን ነው? ጥበብና ዕውቀት የሚለያይ ነገር ነው ወገኖቼ። ዕውቀት የመረዳት ክምችት ነው፣ የግንዛቤ ክምችት ነው ዕውቀት። ጥበብ ግን ያወቁትን የተረዱትን በቦታው በሰዓቱ መጠቀም ነው ወገኖቼ። ጥበብ ያስፈልጋል። አዎ፣ ጌታችን ኢየሱስ ክርስቶስ የዚችን ሴት ልጅ አዳን ላት ክብርና ምስጋና ለአምላካችን ይሁን።

በርክ የጉዟችን አለት በረሃው ቀዝቅዞን ረክትና አለፍንበት ከጥልቅ እንደሚፈልግ ካለቱ ላይ ጠጣን ስም እርካታ ነው። ከእንግዲህ ላይተማን ለስንቱን ተሻለ ነው እርሱ ለልቤ ቢቀዳ እርሱ ነው ንጉሱ ለስንቱ እንጀራ ሆን ከለስንቱ መጠጥ ለስንቱ መጠጥ ለስንቱ እንጀራ ሆን ከለስንቱ መጠጥ ለስንቱ መጠጥ ኢየሱስ ሲጣፍጥ።